ሰላም ውድና የተከበራችሁ የዚህ እንዴት ዩቱብ ተከታታዮች በምላው ዓለም የምትገኙ እንዴት ናችሁ? እንኳን ለብርሃን መስቀሉ በሰላም አደረሳችሁ፣ አደረሰን። እንዴት ናችሁ? ሰላም ናችሁ ወይ? መስቀል እንዴት እያሳለፋችሁ ነው? እኛ ጋር በጣም ደስ ይላል። እግዚአብሔር የተመሰገነ የተመሰገና ይሆን። እናንተም ጋር ደስ እንደሚል ተስፋ አለኝ።

እስቲ ካላችሁ አለን በሉ እና አንድ ሁለት ሶስት አስር ሰው እንኳን ቢገባ ከዛም በኋላ አወጣለሁ ማለት ነው። አነሳስ እዚህ ጋ አዲስ ስቱዲዮ ከፍተናል። ፎቶ መነሳት የምትፈልጉ፣ መስታወቂያ ማሰራት የምትፈልጉ እንሰራላችኋለን የምትፈልጉ ብቻ ሊሚ ያልኩልን ኦኬ። ጸጉሬ ግን ደስ አላለኝም። ምንድነው? ሰው የለም፣ ዛሬ መስቀል ሄደዋል። ሁሉም ሰው ሰልፊ ስቲክ ይዝ ነበረ እንትን አይሉ ቦርሳ ያት ይዙ ጋስ እንኳን አደረሳችሁ ለብርሃን መስቀል። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ይዟችኋል? መስቀል ሀይለን መስቀል መስቀል አልተነሳው ሰው ሰው። እስቲ ላይክ አድርጉልኝ፣ ጋይስ እንዴ! እንዳትወርኪ አንቺ ልጅ። ከመውጣቴ በፊት ብቻ ላይክ አድርጉልኝ ፕሊዝ። እህ ሃሎ ሃው አር ዩ፣ ሜክ ላይክ ፕሊዝ። የእኛዎቹ እንኳን አደረሳችሁ በብርሃን መስቀል ሰላም ናችሁ ወይ? እንዴት ናችሁ! ፕሊዝ ላይክ አድርጉ። ልወጣ ስለሆነ አው ፋይቭ ሚኒት ቢሆን ፕሬስ ላይክ አድርጉ ፀሐይ ነው። አደብላህን ወይ በል፣ መልካም በዓል ይሁንላችሁ። ሰላሙ አሉ ወዳችኋለው። ታንኪዩ